ከላፍቶ ነው የጠፋችው። መጀመሪያ ከላፍቶ ገነት ኮንዶሚኒየም ነው የጠፋችው። ቤተክርስቲያን ሚካኤል ስትሳለም ብላ ነው የወጣችው። እስካሁን አልተመለሰችም። ውጭ ምናምን ደግሞ አብዛኛው የትወጣ ምክንያቱ የማስተዋል ችሎቷ፣ አንዳንድ ጊዜ ቤት ከፍታ ትወጣለች ምናምን አትመለስም። አንዳንድ ጊዜ ፈልገህ ነው የምታገኛት። አዛሚት በዛ ጋ ሄደች ምናምን ስትባል ሄደህ ነው የምታመጣት እንጂ በራሷ አትመለስም ወደ ቤቷ። የሚቀርባት ሰው ማን እንደሆነች የማቃት ሰው አብዛኛው አውቀዋል ምክንያቱ ሰባት ወር ስለሆነ በፌስቡክ በተለይ በቲክቶክ ምናምን እንትን ሆኗል። በቤቷ ልጆቿ ትንከባከባለች ምናምን ማለት ነው። አልፎ አልፎ ደግሞ በቃ ምንም ልጆቹ እንዳላት እንኳን ትረሳለች አንዳንድ ጊዜ ሰላም ነው። እንግዲህ በጣም ነው የምናመሰግነው ስለመጣችሁ ዛሬ ከናንተ ጋር ተያይዞ፣ ያው አንድ ሰው ከውጭ ደውሎ አንድ ጉዳይ ያለንና አገር ቤት ልጆች ስላሉ እንደው እነሱ ቀርበው ጉዳዩን ቢያስረዱ ብሎኝ ነው ከእናንተ ጋር የተገናኘ ነው እና፣ እስቲ ምንድን ነው የሆነው ነገር? ምንድን ነው የተፈጠረው? ዛሬ ምንድን ነው ግር የጣላችሁ? ከዛ በፊት ግን እስቲ እንተዋወቅ መጀመሪያ። ኦኬ፣ እኔ እስራኤል ግርማ ይባላል። እኔ ደግሞ ሮቤል አብርሃ ይባላል። ነው ማለት ሮቤል ሸጋ። ምንድን ነው የገጠማችሁ ጉዳይ? የገጠመን እህታችን ነው የጠፋችው። ከሰባት ወር በፊት አካባቢ አሁን ሰባት ወር ቅርብ ሰባት ወር ቅርብ ሆኗል። ፖሊስ ጋር አስመልክተን ነበር እና በፌስቡክ በተለያየ ነገር ፖስት አድርገን ነበር። አሁን እስካሁን አልተገኘችም። እስኪ ንገሩን ታሪክ እንዴት ነው? ማለት ጠፋች ማለት ከቤት ወጥታ ነው ምንድን ነው የተከሰተው ነገር? የተከሰተው ነገር ከቤት በፊት ትንሽ የሕመም ነበርባት የማስታወስ ምናምን ማለት ነው ችግር ነበርባት። ከዛ አንድ ቀን ከቤት ቤተክርስቲያን ስሳለም ብላ ነው የወጣችው። ሚካኤል ቤተክርስቲያን ላፍቶ ማለት ነው ላፍቶ ሚካኤል ቤተክርስቲያን ከሰዓት በኋላ ነው የወጣች። ከዛ አልተመለሰች። አብዛኛው አካባቢ ዞር ዞር ብለን ስንፈልጋት አልተገኘችም። ከዛ ወደ ፖሊስ ሄደን አስመልክተናል። እስካሁን አልተገኘችም ማለት ነው። ፖሊስ ሄዳችሁ? ፖሊስ በተለያየ ፖሊስ ጣቢያዎች አስመልክተናል። ሆስፒታል ሄዳችሁ? ሆስፒታል አቅራባችን ያለ ሆስፒታሎች ሄደናል። ግን የለም የሆነ ፍንጭ ነገር አልተገኘም እስካሁን። ምንድነው ብዙ ጊዜ ሰው ሲጠፋ ፖሊስ ጣቢያ ከመሄድ በመለስ ሆስፒታልም ይካሄዳል ትላልቆች ሆስፒታሎች፣ ጥቁር አንበሳ፣ ሚኒሊክ፣ የካቲት እንደዚህ ያሉ ሆስፒታሎች። ምክንያቱም ሰው በአደጋም ሊያልፍ ይችላል። ከሆነም ደግሞ አስክሬኑም ይመጣል ወይ ምናም ተብሎ ስለሚያነሱም ስምም ተጠይቆ ለዛ ነው እንደዛ ብዬ ጠየኳችሁ። ትልቅ ሰው ነች። ስንት አመቷ ነው? ከአርባ በላይ ነች። ታላቃችሁ ነች። አራት ልጆች አላት። ልጆች እናት ነች። የልጆች እናት ነች። ስንስንት ዓመት ልጆች አሏት? ሀያ 18፣ 14፣ 12፣ የመጨረሻ 12። እውነት ነው። እዚህ ናቸው ልጆች? ሶስቱ እዚህ ጋር ነው፣ አንድ ደግሞ ሊቢያ አለ። ሊቢያ በሰላም ነው ያለው? በሰላም ነው ያለው፣ ምንም ጉዳት እየደረሰበትና ነው እሱ። ሊቢያ ለምን ሄደ? ለማቋረጥ ነው። ትንሽ እናቱ ስትቸገር ወደ ሊቢያ ሄደው ማለት ነው። አሁን መጥፋቷን ሰማ ሰምተዋል። ምን ይላሉ ታዲያ? አሁን ቤት ያሉ ልጆች ምንም ከመጠበቅ ውጭ ምንም የሚሉት ነገር የለም። እሱ እየተንከባከባቸው ነው። የወንድሙ ሚስት ናት? እሱ አባታቸው ነው ማለት ነው የእሳቸው። ስለዚህ የአንተ ወንድም ነው። ከአሜሪካ ሄደው ጆን የኔ ወንድም ማለት ነው። እሱ ባለቤቱ አዛሜ ማለት ነው ናት። አሁን ምንም አይነት ፍንጭ የለም ምንም ምንም የለም። እንዳልከው በሆስፒታላት ምናምን ደግሞ ፖሊሶች እራሳቸው ቼክ ስለማድረጉ የሆነ ነገር ከተገኘ እናስተዋቅላችሁ አለን ብለው እስካሁን ምንም ነገር አልመጣም። የሆነ ነገር ማለት ነው ራሳቸው ቼክ ስለማድርጉ ሆስፒታሎች ምናምን፣ የተለያየ አደጋ ምናምን ከደረሰ እኛ ቀድመን ስለምናውቅ እናሳውቃቸው፣ እንደዛ ስለተባለ እስካሁን ምንም ነገር አልመጣም። እነሱ እዚህ ለምን ቀሩ? ባለቤቷ አሜሪካ ከሆነ ያለው ፕሮሰስ ላይ ነበሩ ለመሄድ፣ እስካሁን አልተጀመረም እንጂ እንደዛ ነው ታስቦ ነበረ። የወጣች ቀን ታስታውሳለ? ሰላም ነበረች ኤርትራ በጣም ሰላም ነበረች። ከኤርትራ ነው የመጣቸው እሱን እናወራለን። ከቤት መጨረሻ የወጣች ቀን አግኝታታል፣ ታስታውሳለህ? ሰላም ነበረች። አንድ ላይ ነው የምንኖር፣ አንድ ቤት ነው ላይ ነው። አማርኛ በደንብ አትችልም። ከኤርትራ ነው የመጣችሁት። ስንት ጊዜው ነው ከመጣች እዚህ? በሰላም በቃ ወደ ሰባት ዓመት ገደማ ማለት ነው። ማለት ልክ በቃ ሲከፈት ነው የመጣችው። ሲከፈት በቃ አንድ ላይ ነው የመጣችው። አሁን እሱ አማርኛ ትችላለች በደንብ? አይ አትችልም፣ እሷ አትችልም። አዎ ብዙ አትችልም እሷ። ከቤት ብዙ ጊዜ አትወጣም እኮ እዛ ስትመጣ ነው ትንሽ የጭንቅላት እንትን የሆነት ማለት ጻጥም ምንድን ነው የሚባለው? እንደ ዲፕሬሽን ነገር ነው የነበራት ከዛ እዚህ ደግሞ ሰው ስለሌላት ስለማታወራ፣ ከቤት ስለማ በቃ አንድ አንድ ጊዜ ይሻላታል። ከተሻላት ወደ ቤተክርስቲያን ምናምን ትሄዳለች። ስትወጣ ነው የጠፋች በቃ እንደዛ ነው። አሁን ሰባት ወር ሆናት። ሌላ እዚህ የምታውቀው ሰው የለም። እሷ ለምሳሌ እንግዲህ አሁን አሁን ብዙ ከኤርትራ የመጡት ወንድሞቻችን ላፍቶ ብቻ አይደለም፣ አይደል ሰሜት አሉ፣ የሆነ ወይነ ቦታ አሉ፣ የሆነ ወይነ ቦታ አሉ። ምናልባት እዛ ኤርትራ የምታውቃቸው ሰዎች እነሱ ጋር ሄዳ እንደዚህ ጓደኞቿ፣ ዘመድ እሱ ምንም የለም፣ የለም። ግን አብዛኛው ፖስት ስለተደረገ በፌስቡክ ምናምን የማውቃት በሙሉ አውቀዋል። የሚቀርባት ሰው ማን እንደሆነች የማውቃት ሰው አብዛኛው አውቀዋል? ምክንያቱም ሰባት ወር ስለሆነ በፌስቡክ በተለይ በቲክቶክ ምናምን እንትን ሆናል። አስታውቃቸዋል በደንብ ነው። በፎቶዋ እንትን እያደረግን ፖስት ተደርጎ ነበር። እስካሁን ምንም የለም። ትንሹ የመጨረሻው ልጅ ስንት ዓመት ነው? 12 ዓመት። አይጠይቁም? መቼ ነው የምትመጣው? መጥፋቷን በደንብ ይጠይቃሉ። እንደዛማ ይጠይቃሉ። ተማሪዎች የትምህርት እንትን ስለሆኑ ደግሞ የተማሩ ስለሆኑ በቃ እቤት ስመጡ ምናምን ምን አለ አዲስ ነገር ምናምን ይላሉ። ባህሪ ለውጥ አላመጡም። እሷ ከጠፋች በኋላ እንደዛ አለ፣ እንደዛ አለ፣ መናፈቅ ምናምን አለ፣ እንደዛ አለ። ግድ ነው እናት ስለሆነች፣ ካለ እናትማ የሆነ ነገር እንትን ይሆነራል የማስታወስ ችግር አለ ስትለኝ ነበር። ልፍ ልፍ እያለ ነው ወይስ እንደው እንዴት ነው? ለምሳሌ ምልሃውን የማስታወስ ችግሯ በተወሰነ ጊዜ አንዴ ከሆነ እና ያኔ ለምሳሌ ሚካኤል ሳለም ብላ የወጣች ጊዜ ድንገት ወይ የመጣችበትን ረስታው ምናምን ከሆነ ደግሞ የሆነ ጊዜ ደግሞ ማስታወሷ የሚመለስ ከሆነ ልትመለስ ትችላለች፣ የትን ያለሁት ምናምን ብላ ጠይቃ እና እሱ ስታተሷ፣ እሱ ሁኔታዋ እንዴት ነው? አሁ፣ እንደዛን ብለን ነበር። ምክንያቱ አልፎ አልፎ የማስታወስ ችሎታ ይመለሳል። በቤቷ ልጆቿ ትንከባከባለች ምናምን ማለት ነው። አልፎ አልፎ ደግሞ በቃ ምንም ልጆቹ እንዳላት እንኳን ትረሳለች። አንዳንድ ጊዜ ልጆቿንም ትረሳቸዋለች። አሁ፣ እሱ ነው የምንከባከባቸው። በቤቱም እሷ ያለች ጊዜም ማለት ነው። እሱን ረስታ ረስታ አታውቅም አንተ ታስታውታለች ግን፣ እንደዛ እንደ እናት አይደለች። ምክንያቱም የሆነ የአእምሮ ችግር ስመጣት በቃ ትንሽ ከኑሮዋ የሆነ የተለየ ነገር ታድርጋለች። በቃ ቤት ትቆጭ ትላለች ምንም ነገር ከትምህርት ቤት ስመለሱ ልጆቿ ምናምን አለ አይደል፣ የእናት ነገር ከዛ ውጭ ምናምን ደግሞ አብዛኛው ትወጣ። ምክንያቱ የማስታወስ ችለቷ አንዳንድ ጊዜ ቤት ከፍታ ትወጣለች ምናምን አትመለስም። አንዳንድ ጊዜ ፈልገ ነው የምታገኛት የሆነ ቦታ መልሰ ነው የምትመልሳት ወደ ቤቷ ምናምን። ከወጣች ማለት ነው የአዛሚት በዛ ታየች ስትባል ሄደ ነው የምታመጣት ሰው። አንዳንድ ጓደኞቻችን ምናምን ስለማቅባት አዛሚት በዛ ጋ ሄደች ምናምን ስትባል ሄደ ነው የምታመጣት እንጂ በራሷ አትመለስም። ወደ ቤቷ ዝም ብላ ነው የምትሄደው። እንደዛ ነበረ ህመሟ ማለት ነው። የማስታወስ ችሎታ ትንሽ ጠፍተዋል። ልጆቿንም ትረሳለች ቤት ውስጥ ብዙ አይደለም። አንድ አንድ ጊዜ ግን ማናችሁ ትላቸዋለች። አይ እንደሱ አይችልም ግን ምንም አይተሰርም። በቃ ቤቱ በቃ ቁጭ ብለው በቃ ሕክምና አልጀመረችም ነበር። አልጀመረችም፣ አልተጀመረላትም። በጸበል ምናምን ተሞክሮ ነበር። ከዛ ወደ ሆስፒታል የሆነ ነገር መሄድ እንዳለባት ምናምን ስናውቅ ምናምን ደግሞ ይሄ ነገር አኳ እንትን መጣ ማለት ነው። ይሄ የመጥፋቷ ነገር መጣ እንጂ ሕክምናውን ልጀምሩላት ነበረ። የሳይካትሪስት ምናምን ታስቦ ነበር። አሁን ልጆቹን አንተን እየተንከባከብክ ያለው እሱ ነው። ትምህርት ቤት አድርሳለህ፣ ታመጣለህ። በቃ እንደዚሁ ነው። ሊቢያ ያለውስ ልጇ? እሱም ደህና ነው። እሱ ደህና ነው፣ ደህና ነው። ግን በጣም ይጠይቃል። ትልቅ እሱ ስለሆነ የወንድሞቹ የእናቱ እንትን መጥፋቷ ምናምን ያሳስበዋል። እና በደንብ ነው የሚጠይቅ። ስንት አመቱ ነው እሱ? ሀያ አመት ሀያ አመት ከባድ ነው እንግዲህ ማስታወስ ማስታወስ የማይችል ሰው እንግዲህ ወዳ አይደለም፣ በሽታ ነው። አይደለም ፈቅዳ ያመጣችው ነገር አይደለም። ያም ቢሆን ግን እንደው የሆነ ጊዜ መመለስ ሲችል አይምሯ ወደ ቤት ብትመለስ ሸጋ ነው። እንግዲህ ፖሊስ ጣቢያም ተመልክቶ ሆስፒታልም አመልክታችሁ ከሌለች እንግዲህ የሆነ ቦታ አለች ማለት ነው አይደል? ይሄ በየመንገዱ በየጎዳና ሁሉ ዞራችሁ አይታቸዋል በፖስትም ተለጥፈዋል በየፖሉ በየሰፈሩ ምናምን ተለጥፈዋል። አሁን የእሷ ወላጆች አሉ እንደዛ ኤርትራ አሉ አወቁ። እነሱ ይህንን ቪዲዮ የሚያይ ሰው ምናልባት እዚህ ቦታ ይቻታለው የሚል ሰው ካለ እንዲጠቁመን ነው። በእርግጥ አሁን እደጅ ከሆነች ይህን ያህል ጊዜ እደጅ ከሆነ የምታሳልፈው፣ አሁን መልኳም ሊቀየር ይችላል። ብርዱም ውርጩም አይደለም ትንሽ መለዋወጥ ሊኖር ይችላል። ሰው ላይ ለያት ይችል ይሆናል። ግን ያም ቢሆን እስቲ እዚህ ላይ ፎቶዋም ስላለ ፎቶዋንም ስለምናሳይ ላገኙት እንደ መንገድ ላይ አግኝተዋት አማርኛ እንደማትችልም ደግሞ ካወቁ ትግርኛ ከሆነ የምታወራው እንዲህ ቦታ ሰምተናል ስለሚሉ ባለቤቷም፣ በጭንቅ ነው መቼም ያለው እዛው። ስለዚህ ይሄ እነ መቄዶንያ ምናምንም ሄዳችሁም አላያችሁም? አይደለም አላየነም እዛ ባለፈው የነበረ የስብስብ የመቆደኒያ ነገር ወንድሙ ነው ከአሜሪካ እስቲ እዛ ሄዳችሁን ደግሞ መኩሩት ስትጠይቃችሁ እስቲ የሆነ ነገር መልስ ከተገኘ ብሎ ነው የነገረን ቴሌፎኑ እሱ ነው የሰጠ በዛ ቁጥር ነው የደወልን ማለት ነው አዎ መሄድ ነው እንግዲህ እስካሁን አልሄድንም አልሄዳችሁም መቄዶኒያም እንግዲህ እንዳልኩ ነው አንድ ቦታ ትኖራለች እንግዲህ ሆስፒታልም እንደዚህ ነው ካሉ ፖሊስ ጣቢያ ምናምንም ከሌለ አሁን ራሷን ስለማታውቅ የሆነ ቦታ ላይ ያለችው አዲስ አበባ ባህር ነች አይደለም የቱ ግን እንደተባለው በቃ ባለፋችሁ ባገደማችሁ ቁጥር በቃ የተኛውንም ምናምኑንም ልብ አርጎ ማየት ይፈልጋል። አሁን መልኳ ይቀየራል፣ ፀሐይ ይመታታል፣ ውርጫ አለ ምናምን ትንሽ ልትቀየር ስለምትችል ማለት ነው። ሰላም አን ሮዌላ አብርሃ ተባልቁ ሀብተይ አዛሚት ሀብቱ በዕለት ሰለስተ ወር አስር ተክልተ

ቁጥሪ ቴሌፎን 09443216413 ደው ኢሉ ሓብርና ብታሕትና ናሓትት ማለት እዩ ንትገብሩና ምትሕባር ድማ እግዚአብሔር ኣምላኽ ኣብ ትገብርዎ ፀሎት ጥን ኢሉ ስማዕኹም እኔ እስራኤል ግርማ ይባላለሁ ጓደኛውነኝ የጓደኛ እህቱ ስለ ጠፋች ከጠፋች ሰባት ወር አልፏታል እና ለማግኘቷ ያህል በተለያየ ማስ ሜዲያ ተፖስቶ ነበር፣ በፌስቡክ ቲክቶክ፣ ምናምን እስካሁን ስላልተገኘች ደግሞ በዚህ ሜዲያ መጥተናል እና ለማግኘቷ ልተባበሩን እንፈልጋለን። ከተገኘች ኢንኬዝ እዛ አይተናታል የሚል ካለ ከላፍቶ ነው የጠፋችው መጀመሪያው ከላፍቶ ገነት ኮንዶሚኒየም የጠፋችው ቤተ ክርስቲያን ሚካኤል ልሳለም ብላ ነው የወጣችው። እስካሁን አልተመለሰችም። እዛ አይትናታል የሚል ሰው ካለ ደግሞ በቁጥር ቴሌፎን 33 25 79 78 ደውሎ ወይም እዛ ሚዲያ ኮመንት በኮመንት በተለያየ ነገር ጽሁፎ ማሳወቅ ይችላል። ቴንኪዩ እንደሱም በሚታወቅ ሰው ሁሉ ማድረግ ነው። እኛ ይህንን እናደርሳለን። ለተመልካች ሀገር ውስጥ ያሉ ተመልካቾች እንዲያይዋት ክፍለ ሀገር ሄዳ ከሆነ ቅርብ ቅርብ ከተማዎች ሄዳ ሊሆን ከቻለ እዛም አካባቢ እንትን ማድረግ ነው መሞከር ነው። በተረፈ ስለመጣችሁ በጣም ነው የምናመሰግነው። እንግዲህ እግዚአብሔር ፈቅዶ ደግሞ ተገኝታ በደስታ ደግሞ እንድንገናኝ አድርገን የልጆቿንም የባሏም ጭንቀት ለቁ ማለት ነው። አሜን። ለእኛም እንደዛ ብላችሁ ጠርታችሁ ለመተባበር ስለጠራችሁን እናመሰግናለን። ለትርፍ ጊዜ እግዚአብሔር ያቃል።